ጤና ይስጥልን እንደምናላችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በቅድሚያም በመስኖ ልማት ተጠቃሚ መሆናቸውን በወልዲያ ከተማ ገጠር ቀበሌ አርሶ አደሮች ተናገሩ። የከተማ አስተዳደሩ ግብርና መምሪያ የበጋ መስኖ ስንዴን ጨምሮ አትክልትና ፍራፍሬ ለሚያለሙ አርሶ አደሮች የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታውቋል። ካሳሁን ለሚካኤል ተጨማሪ ዘገባ አለው። የኑሮ ውድነትን ለመቀነስና ከተረጅነት ለመላቀቅ ግብርናን ማዘመንና ምርትና ምርታማነትን ማሳደግ አስፈላጊ ነው። በወልድያ ከተማ አስተዳደር ባሉ የገጠር ቀበሌዎች አርሶ አደሮች በዙሪያው ያሉ ወንዞችንና ሌሎች የውሃ አማራጮችን በመጠቀም የበጋ መስኖ ስንዴን ጨምሮ በርካታ ሰብሎችንና አትክልቶችን በማልማት ላይ ናቸው። በመስኖ ምርት ውጤታማ ለመሆን የባለሙያዎች ድጋፍና ክትትል የሚበረታታ መሆኑን አርሶ አደሮቹ ገልጸዋል። መሬት ተኮናትሬ ነው የምሰራው፣ ተኮናትሬ ነው የምሰራው እዚህ በፊት ድንች አምርቻለሁ። ስንዴ መንግስት ያዘራናል። ከዛ አሁን ደግሞ ያለው ይሄ ጎመኑ ግብርናዎች እንግዲህ ሞተር ደግፈውናል፣ ሞተር ተጠቃሚ አድርገውናል። ደህና ቦታ አግኝቼ እርባታም፣ አትክልትን ማምረት ስንዴ አሁን ዘርቻለሁ። ስንዴውም በደንብ በመስመር ነው የዘራሁት። አሁን እንደገና ከአምስት ዓመት ወዲህ ወደ አትክልት እኔ አሁን ለለቱ ቲማቲም እየጠቀመኝ ነው። ስንዴውም አሁን ገና ጀመርና ስንዴውም ይጠቅመኛል። ግን ቋሚያ ትክልቱ በደንብ ማምና የምስራች አሳይቶኛል። ዘንድሮ ፍሬ እንደሚሰጥ አድርጌ ነው የምተማመነው። የመሃል መቻሪ ቀበሌ የሰብል ልማት ባለሙያ አወቀ ወዳይ አርሶ አደሩ ግብርናውን ለማዘመን ተነሳሽነቱ ማደጉን ያስረዳል። ለእያንዳንዱ ሰብል ያው ውሃ ያስፈልጋል። ውሃውን በርጅ መልክ ነው አፕላይ እንዲያደርጉ ምክር ስንሰጥ የነበረው፣ የአርሶ አደሩ አቀባበል በጣም ደስ የሚል ነው ያው በዛው ልክ ወደ ኋላ ሚል እንዳለ ሆኖ እንደተጠበቀ ሆኖ የእኛ ምክር ሀሳብ ተቀብሎ ነው ተግባራዊ ሲያደርግ የቆየ የወልዲያ ከተማ አስተዳደር ግብርና መምሪያ ኃላፊ ደስታ ሞላ፣ አርሶ አደሮች መስኖን ተጠቅመው ከማምረት በላይ የምግብ ስርዓታቸውን እያሻሻሉ ነው ብለዋል። ከ64 ሄክታር በላይ የበጋ መስኖ ስንዴ በዘር መሸፈኑንም ጠቁመዋል። በጋ መስኖ ስንዴ አኳያ 64.75 ሄክታር ነው የዘራ ነው። ከተማ አስተዳደሩ ወደ 25 ኩንታል የሚሆን የስንዴ ዘር ድጋፍ አድርጓል ለአርሶ አደሩ በተጨማሪም ደግሞ ማዳበሪያም በተመሳሳይ በማህበራትም እንዲቀርብ የማድረግ ስራዎችን ሰርተናል። ስንዴውንም መስኖዎቹንም ለማልማት በተለይ የውሃ አማራጮችን ለመጠቀም የሚያመችን የሞተር ፓምፕ ቴክኖሎጂ መጠቀም ስለነበረ አስራ ዘጠኝ ሞተር ፓምፑንም በአራቱ ቀበሌ ማሰራጨት ስራ ሰርተናል እና በዛ የለሙ ናቸው። በተለይ የስንዴ ዘር ከፓምፕ ጋር የተያያዘና በፓምፕ የለማ ነው። ግብርና መምሪያው የመስኖ ልማትን ለማጠናከር ድጋፉን እንደሚቀጥልም ኃላፊዋ ገልጸዋል። እየተዋሱ የሚዘሩ አርሶ አደሮች አሉ። ፓምፕ አሁንም በቀጣይ ድጋፉ ስለሚቀጥል የክልል ድጋፍ በሚመጣበት ሰዓት ድጎማ የተደረገለትን ፓምፕ ለማሰራጨት ጥረት እናደርጋለን። ሁለተኛ የማዳበሪያ እጥረቱ እንዳይኖር በማህበራት በትክክለኛ የመሸጫ ዋጋ የሚቀርቡ ማዳበሪያዎችን በአግባቡና በወቅቱ እንዲያገኙ የማድረግ ስራዎችን እንሰራለን። በተጨማሪም መቼ ማረስ እንዳለባቸው መቼ ማጠጣት እንዳለባቸው እንዴት መዝራት እንዳለባቸው አጠቃላይ ከግብዓት አጠቃቀምም ጭምር የባለሙያ ድጋፍ ከመምሪያ ጀምሮ እስከ ቀበሌ ድረስ ሙሉ የባለሙያ ድጋፍ እንዲያገኙ እናደርጋለን። በዚህም ደግሞ ውጤታማ ስራዎችን ከሰሩ እራሳቸው የሚቀጥሉበት ይሆናል ማለት ነው። በገጠር ቀበሌዎች ያለው የመስኖ ልማት ተሞክሮ የከተማ ነዋሪውን በአነስተኛ መሬት የጓሮ አትክልቶችንና ሌሎች የልማት ትሩፋቶችን እንዲያለማ ጥረት ይደረጋል ብለዋል። በቀጣይ ወራት ነጻ የፍትህ አገልግሎት የሚፈልጉ ዜጎችን ተደራሽ ለማድረግ በትኩረት እንደሚሰራ በአማራ ክልል ፍትህ ቢሮ የደሴ ቋሚ ምድብ ማስተባበሪያ ጽሕፈት ቤት ገለጸ። ጽሕፈት ቤቱ የግማሽ ዓመት የሥራ አፈጻጸሙና የቀጣይ ትኩረት አቅጣጫዎች ላይ ውይይት አካሂዷል። መስዑድ ጀማል የአማራ ክልል ፍትህ ቢሮ የደሴ ቋሚ ምድብ ማስተባበሪያ ጽሕፈት ቤት የግማሽ ዓመት የስራ አፈጻጸሙን ገምግሟል። አሚኮ ያነጋግራቸው የአማራ ክልል ፍትህ ቢሮ የደሴ ቋሚ ምድብ ማስተባበሪያ ሠራተኞች በግማሽ ዓመቱ የነፃ የሕግ ድጋፊ መስጠት እንዲሁም የማስፈጽም አቅምን በማሳደግ ከፍርድ ቤቶች ጋር ተቀናጅቶ መልካም ስራዎች መሰራታቸውን ጠቅሰዋል። በስድስት ወር እንግዲህ በርከት ያሉ ስራዎች ሰርተናል። በሙስና ጉዳዮች በርካታ ወንጀለኞችን ተምርመራ በማጣራት ከፌዴራልም በክልል ጉዳዮች ያሉትን ስራዎች ይዘን እየሰራን ያለ ነው። አዲስ የሚቀርቡ የወንጀል ክሶች አሉ። የክሶች ጥራቶቻችን የማስቀጣት የማስፈጸም አቅማችንን በጥራት በሪፎርሙ መሰረት ባለው የሰው ኃይል አማካኝነት እንዲፈጸሙ ከማድረግ አኳያ ከፖሊሶች ከፍርድ ቤቶች ጋር በመቀናጀት ሪፎርም መሰረት በማድረግ ስራዎች እየተሰሩ ነው። ያሉ ብዙ ጉዳዮችን አይቷል። ከነዚህ ጉዳዮች ካያቸው በመንግስት ጉዳይ ተከራካሪ በመሆንና ከክልል እስከ ፌዴራል ድረስ ባለው ከዚህ አማራ ክልል ጠቅላይ ፍርድ ቤት በይግባይ ሰሚ በሰበር አመልካችነት በሰበር መልስ ሰጪነትና በሰበር ተጠሪነት እንዲሁም በፌዴራል ጠቅላይ ፍርድ ቤት ሰበር ችሎትና በይግባይ ሰሚ ችሎቱ የምናቀርባቸው ጉዳዮች አሉ። እነሱን ሁሉ በስድስት ወሩ አሟጠን የተቻለውን ያህል አስተባብረን ሰራተኞችን የሰራንበት ሁኔታ ነው ያለው። በባለሙያዎችና የሰራተኞችን የአመለካከት፣ የክህሎት፣ የስነ ምግባር ሰዎችን ጋይድ የሚያደርግልንና የሚያስተካክልልን ሸብ የሚያደርግልን የመንግስት የስራ አቅጣጫን በአግባቡ እንድንፈጽም እንድንመራ የሚያደርግልን ቁልፍ ተግባር በመሆኑ በዚህ አግባብ እየተሰራ ነው ያለው። በክልሉ ፍትሕ ቢሮ የደሴ ቋሚ ምድብ ማስተባበሪያ ጽህፈት ቤት ኃላፊ ድልባን ተደባሹ ባለፉት ወራት የመንግስትና የሕዝብ ሀብቶችን ለማስመለስ ሰፊ ስራዎች ተሰርተዋል ብለዋል። በግምገማችን በውጤታችን ደረጃ ኦልሞስት ከወንጀል ፍትሕ አስተዳደር አኳያ በተለይ ደሴ ከተማ ወደ 43 ሺህ የሚጠጋ ካሬ ሜትር ከምዝበራ ማዳን የቻልንበት አትሊስት ብልሹ አሰራር እንዲታረም ያደረግንበት አንዱ ውጤታችን ነው። ድክመቱ ማስፋት አለመቻላችን ነው። የክልሉ ባለው የተፈጠረው የጸጥታ ችግር ይህን ውጤት ወደ ወልዲያ፣ ወደ ኬሚሴ እና ወደ ሰቆጣ ማስፋት አለመቻላችን፣ እሱም በሪፖርቱ አንድ አካል አድርገናል። ከፍትህ ቢሮ ፍትህ አስተዳደር አኳያ ከዚህ ከነጻ የግድጋፍ አኳያ አቅመ ደካማ የሆኑ ሕጻናቶች የወንጀል ሰለባ የሆኑ አካል ጉዳተኞችን እሱን በተመለከተ ቶታሊ አልሰራንም። በዚህ ስትሶር ውስጥ ስራውን ውጤታማ አላደረግንም፣ ተደራሽም አልሆንም የሚል ገምግመናል። እሱንም እንደ ጥረት ወስደን ቀሪ ስራዎች ላይ መስራት እንደለብን ነው ወሰን ነው። በቀሪ ወራትም የህዝብና የመንግስት ሀብትን ከመጠበቅ አኳያ የነበሩ ጥንካሬዎች ተጠናክረው እንደሚቀጥሉም ተገልጿል። የማህበራዊ ሚዲያን ከጥፋት ይልቅ ለበጎ ዓላማ መጠቀም እንደሚገባ በደቡብ ወሎ ዞን የቃሉ ወረዳ ወጣቶች ተናገሩ። ወጣቶቹ ጀነት እንገናኝ በተባለ በጎ አድራጎት ማህበራቸው ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በጊዜያዊ መጠለያ ለሚገኙ ወገኖች የዕለት ምግብ ድጋፍ አድርገዋል። ሳላሐዲን ሰይድ ዝርዝር አለው። ጀነት እንገናኝ በሚል ስያሜ የተቋቋመው የበጎ አድራጎት ማህበር በደቡብ ወሎ ዞን ቃሉ ወረዳ የሚገኝ የበጎ አድራጎት ማህበር ነው። በማህበሩ የተሰባሰቡ ወጣቶች ማህበራዊ ሚዲያን የገቢ ምንጭ በማድረግ በአካባቢያቸው የተቸገሩና ከተለያዩ ቦታዎች ተፈናቅለው የሚገኙ ወገኖቻቸውን ለማገዝ ይንቀሳቀሳሉ። ወጣቶቹ ታላቁን የረመዳን ጾም ምክንያት በማድረግም ከግማሽ ሚሊየን ብር በላይ በማሰባሰብ በደጋን ከተማ ቻይና ካምፕ ተብሎ በሚጠራው ጊዜያዊ መጠለያ ለሚገኙ 1835 ተፈናቃዮች የዕለት ምግብ አስረክበዋል። ጀነት እንገናኝ በሚል መሪ መልእክት ባቋቋሙት የበጎ አድራጎት ማህበር ባለፉት ሶስት ዓመታት በሀገር ውስጥና በውጭ ከሚኖሩ ሀገር ወዳድ ዜጎች ከሚያገኙት ገንዘብ ላይ የተለያዩ ድጋፎችን ሲያደርጉ እንደነበረ የማህበሩ አባል ወጣት ዛህራ ይማምና አብዱ ጀማል ይናገራሉ። ማህበሩ ያው ብዙ እንቅስቃሴዎችን ያደርጋል፣ አይታሞችን ይገድፋል፣ አቅመ ደካሞችን አርጋውያንን ይንከባከባል። እንዲሁም ደግሞ በትምህርት ቤት መማሪያ ቁሳቁስ ያጡ ድጋፍ ያደርጋል። በሰላሙም ዙሪያ እንቅስቃሴ ያደርጋል ከመንግስት ጎን ሆኖ በተለያዩ በስፖርቱም በተለያዩ በትምህርትም በጤናም በተለያዩ ዘርፎች እየተንቀሳቀሰ የሚሰራ ማህበር ነው። ማህበሩ እንደሚታወቀው በዋናነት የሚጠቀመው ማህበራዊ ሚዲያዎችን በመጠቀም የቲክቶክ እና የቴሌግራም የፌስቡክ አካውንቶችን በመጠቀም በተለያዩ አህልክሎችን በገንዘብም በሙያም በመጠየቅ ለቅመ ደካሞችና እገዛ ለሚሹ አካላቶች የማድረስ ስራ ነው የሚሰራው። በማህበራዊ ሚዲያ ሀገርን የሚያፈርሱና እርስ በርስ የሚያጋጩ መልእክቶችን ከማሰራጨት ይልቅ ለወገን የሚበጁ በጎ አድራጎትን ማከናወን ይገባልም ብለዋል። ወጣቶቹም ሀገራችን ደረጃ ማህበራዊ ሚዲያ ተጽዕኖ አለው። ያንን ነገር ለጥሩ ነገር መጠቀም አለብን ብዬ ነው የማስበውና በማህበራዊ ሚዲያ የሚመጣብን ቀውስ እያየነውም ስለሆነ ከዛ ነገር ራሳቸውን ወጣቶች እንዲያጸዱ እመክራለሁ። ማህበራዊ ሚዲያን የተንኮልና የተለያዩ አልባሌ እንትኖችን ከመጠቀም በተሻለ እንደዚህ አይነት ስራዎችን በመስራት በጎ ስራዎች እንዲሰሩ ሞታለ ድጋፍ የተደረገላቸው ተፈናቃዮች ካለው የኑሮ ውድነትና የጾም ወቅት አንጻር በቂ ድጋፍ እያገኙ አለመሆናቸውን አንስተዋል። ጀነት እንገናኝ የበጎ አድራጎት ማህበር ላደረገላቸው ድጋፍ ምስጋናቸውን አቅርበዋል። በዚህ ጦም ይህንን አንድ ሊትር ዘይት እና አስር ኪሎ ዱቄት አምቶ መስጠት እኮ ይህንን ጦም አስጦሙ ማለት። ስለዚህ ደስታ ከዚህ በላይ የእኛን ደስታ ያለህን ጥቅም አጅሩን ተወና ይህን ደስታ በጣም ይህ ቁሞ የምታየው የሚናገረው ህፃን በጣም ደስተኛ ነው። በኸይር አይኑ ተመልክቶ ወገኖቻችን ተጎዱ ብሎ የረዳያንን ሁሉ በዛህ አማካኝ ማመስገን እፈልጋለሁ። አላህ እኛንም ደግሞ እንደነበረ መልሶ አላህ ጀነትን ሰጥቶ ከነሱ ጋር አላህ በጀነት ያገናኘን። የጀነት እንገናኝ የበጎ አድራጎት ማህበር ሰብሳቢ ጀማል ኢማም ማህበራዊ ሚዲያን በመጠቀም በውጭ ሀገር ከሚገኙ ወገኖች የተሰባሰበውን ከግማሽ ሚሊየን ብር በላይ በጊዜያዊ መጠለያ ካምፕ ለሚገኙ ወገኖቻችን የዕለት ደራሽ ምግብ አስረክበናል ብለዋል። በቀጣይም ዘርና ሃይማኖት የማይገድበውን የበጎ አድራጎት ተግባራቸውን አጠናክረው እንደሚቀጥሉ ያረጋገጠው ወጣት ጀማል አጋርነታቸውን ላሳዩ ሁሉ ምስጋናውን አቅርበዋል። የመዳም ቅመሞች ሌት ተቀን ሰለችን ሳትሉ ሰው ቤት በመስራት ከቤተሰቦቻችሁ ከሀገር ርቃችሁ ኖራችሁ ነገር ግን ለብዙሃን ኢትዮጵያውያኖች እየደረሳቸው ያላቸው የመዳም ቀመሞች ለእናንተ ከልብ አመሰግናለሁ። ጀዛከላ ኸይረን። በተጨማሪም አማራ ሚዲያ ኮርፖሬሽን ከልብ እናመሰግናለን። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰአቱ ያስተናዳናቸው ዜናዎች የተከታተላችኋቸውን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናባቸው ነበርኩ። ጤና ይስጥልን።